ግዴት አዚጋ መጥቼ ይሄን አድርጌ ይሄን ብዬ ድሬዳዋ ሄደው እንዲያግዙ ብዬ አልልም አልልም። ካስፈለገም ደሞ አንቺ ቢሄድሽበት ርቀት ይኸው ቤት ያልሞተች ነፍስ ያላት ልጅ ጠይቄያለሁ። ምን ላግዝ ምን ሉም ብዬ ጠይቄያለሁ። እሱንም ደሞ አንቺ ዛሬ ስላልሽ ሳይሆን ቀናቱ መታየት እጭ የዛን ቀን ገባሽ ድሬዳዋ የተባለ ቀን የጻፍኩት ገባሽ። እኔ የወጡበት ማህበረሰብ ደሞ ኦርደር ይልንገርሽ ማለት ነው ምንድን ነው ያልሽው? ባለፈው ስታስፈራሪ ነበር አይደለ? ቤተሰቡ ቁጭ ብላቸው ተሰብስባቸው ቤተሰቦቿን እናውቃለን፣ እንዲህ እናስደርጋለን። ለምን ሀገሪቷ ላይ ሄደሽ አልነበር? አምስት ሳንቲም አላርግሽ አይሽ። ድሬዳዋ ማለት ይሄ ነው፣ ፍቅር ነው። የድሬዳዋ ህዝብ ማለት ፍቅር ነው። ፍቅር ነው የሚያሳይሽ የድሬዳዋ ህዝብ። ከዛ ማህበረሰብ ነው የወጣሁት፣ ገባሽ? ከዛ ማህበረሰብ ክፉ ሴት በሆን ኖሮ ሀገሬ ላይ ያለሹ ብዬ ቀላለሁ እኔ። ግን እንደዚህ አይነት ሴት አይደለሁም። ፍቅር ነው ያሳዩ ሻይሽ ከዛ ማህበረሰብ ፍቅር ነው የምታየው። ምን ይመሰክርሽን ለማህበረሰብ ነው። ገባሽ? ኦርደር እና የእናንተ ችግር ስለማቀው ነው። አያችሁ፣ ስለማቀው ስማችሁ ሳይጠራ የሄዳችሁበት ርቀት ከዛ አውቃችሁ ሁለታችሁ እንትበላችሁ ከዛ ምናምን ወይ ቅናተኛ እንዴ ስላልን በላ ለምን ስለጃኒ አታወሩም እንዴ? ስለጃኒ ነው ማውራት ያለባችሁ። ወሬው ጃኒ ነው። ፕሮግራሙ የጃኒ ነው። ጊዜ የጃኒ ነው። አሁን ያለችበት የጃኒ ነው። እኔ እየተናገርኩት ነው። ስለጃኒ አወሩ። አሉባልታው ይቅር፣ ክሬዲት መሰጣጣቱ ይቅር ያልኩት እንትና ጓደኛዋ እኮ አልሄደም። ፊንገር ስትል እንትና ጓደኛዋ ሄዳለች። ለምን አንቺ አለሽም? ሰው ከመውቀስ አንቺ ሀገር ላይ ነው ያለሽው። አሜሪካ ተቀምጬ ድሬዳዋ ላሉት ሰዎች ምን ያስፈልጋል ብዬ እኮ የምጠይቅ ሰው ነኝ እኔ ቤታ። ከነ መረጃውን ማውጣም ምችል ሰው ነኝ። ካስፈለገም ማነ ስቶሪ ላይ ያደርግላቸዋል። ካስፈለገም ይህን ያህል ደረጃ ሚሄድ አይጠበቅም ብዬ ነው አለ አዳሜ። እና ችግራችሁ የጃኒ ሳይሆን ችግራችሁ የኔ ነው። እናንተ እኔም በምን መንገድ ማወሳሰብ ነው የምትፈልጉትኝ? ያልተባለ ያልተጻፈ ነገር ምታረቡት እኔ ደግሞ ክሬዲት ያልኳትኝ ለቤቲ። ለምንድነው ፊንገር ስሟን ያልጠራችው? ለምንድን ነው ያዘጋጀችው? እሷ ፊት አውራሪም ሲል ሰምታችኋል። ግሩፕ የከፈተችው እቺ ልጅ፣ ለጃኔ የምቀርባት እሷ፣ እየተሯሯጠችላት ያለችው እሷ። ለምን ስሟን አልጠራችም? እሷን አግልላ እንዴ ነው? ባለፈውም አታክስ ታደርጋ ነበር። እሷን አግልላ ለምን ሄደች? ለምን ክሬዲት ለአንዱ እየሰጡ አንዱ ይህንን ያልኩት እንጂ እኔ ለምን ሄዱ እንትና ሄደች ገለመኔ ጭራሽ የሁሉት ደረጃ የሚገባ የለም። ገባሽ ምታለቅስ ካለ ደግሞ ስቅ ስቅ ህህህህ ብላልቅስ እኔን ባለጌ ነች። በትክክል ክርስቶስ ምን አገናኘው ከ ከዛን ሆኔ ልታነካካ ማለት ነው። ለምን አንቺ አለች ምናለች? ባይካሄድ እንኳ ዝም ቢባል ምን አለበት? ለጃኒ እዛ ሀገር ላይ እንደ ከአንቺ በፊት አንቺ ከማሰብሽ በፊት ብያለሁ ብያለሁ። እሱንም ያልኩት ሌ ሌላ ሌሌላ የድሬዳዋ ልጆችን ተዋቸው የድሬዳዋ ልጆችን ተዋቸው። ቤቲ የው ያልሞተች ቤት ያለች የመጀመሪያ ቀን ደይዋን ሄዱ ጊዜ ነው። ምን ያስፈልጋል? ምንድን ነው የሚያስፈልጋችሁ? እኔ እኮ አገሬ ላይ ነው ያላችሁት፣ ምን እናገዝ ነው ብዬ የጠየኩትኝ። ኦኬ እኔ ማለት ቤታ ማለት አንቺ ወጥቼ በአደባባይ ሰው እንዲሰማልኝ ሰው እንዲያቀልኝ ይሄ እናርጌ ይሄ ሆኝ እንዲህ ብዬ የምል ሰው አይደለው። አስረግጬ ምን አንቺ የህል መለሊቶኝ የብሻለሁ። በአፉም በፈሱም በምኑም በአሩም ትጠርኛለሽ፣ ፊንገር ትጠርኛለሽ። ጉዳዩ የጃኒ ለምን እኔ ጋር ማወሳሰብ ትፈልጋላችሁ? ለምን የተሰማኝ፣ ለምን ቤቴን አልጠራሻት? ምን በቃ ለምን ለአንዱ ክሬዲት እየተሰጠ ደግሞ ጓደኛ ስለምን ማነካካት ያስፈልጋል? ፊዮናም ሄዳለች ለምን ማነካካት ያስፈልጋል? እንትና ሄደች፣ እንትና አልሄደች። ልጅቷ ቱጣ በሰላም ካለችበት ቦታ ላይ ያልኩትኝ እችን ነው ቃሌ። ቱጣ ካለችበት ቦታ ላይ ጃኒ በሰላም የድሬዳዋ ፍቅር ነው፣ ፍቅር ነው የሚያሳየው። በሰላም ቱታ። ከዛ በኋላ እሷ ሞታ የከፋትንም ትናገር ወይም ደግሞ ያልሄዱትንም ሰዎች እንውቀስ። ገናም ደግሞ ሊሄዱ ያስ አንቺ እኮ ሰኞ ነው የምትሄጁ። አየሽ እሱንም ደግሞ ገና ራሱ ካልወጣች ከወጣች እያልሽ ነው የምታስቢው። ጓደኞቿን ልትወቅሽ ትፈልጊያለሽ። ለምን አንቺ አትሄጂም? ሰው ከመውቀስ እንትና ሄዳ ሄደ ከማለት ላጥ ብለሽ ገንዘብ የለሽም። ይህ ሁሉ ያማሽበት ሰው ገንዘብ ይኖረው ላጥ ብለሽ ጃኒ ጋር መሄድ እኔ ድሬዳዋ በሆን ጃኒ፣ እንዴት እንዴት እንደማደርግ እንደነበር እናቴን ይንሳኝ እንዴት እንደነበር ማለት ነው። እኔ እኮ የድሬዳዋ ልጆኝ እኮ ከእኔ በላይ እኮ እንደውም ምስታሽ እንትን ስትለው የነበረው እኮ ልነሱባት የነበረው የድሬዳዋ ያልሆኑ ድሬዳዋ ነን ባዮቻውን ያቺ አንዳለች እንጫት የምታክል ሴትዮ ስሟን አምጥልኝ አቦ፣ አንድ ቀን ስለ ድሬዳዋ ቪዲዮ ሰርታ ማታ ድሬዳዋ ማታ ወጣ ጃኒ ልትናገር የፈለገች አለች። እኔ እኔ እኔ የድሬዳዋ ልጅ እንኳን ሆኜ ጃኒ ወጥቼ አንድ ክፉ አልተናገርኩኝም። ለምን ስለማቅ ከእሷ በላይ በጣም ብዙ መርዝ መጥፎ ሰዎች እያሉ እች አንድ ፍሬ ልጅ ስተት ስለታየባ ብቻ ይሄን ያህል ደረጃ መድረስ የለባት፣ የሚያልኩት እኔ ነኝ። እኔ ድሬዳዋ እንደተወለድኩባት ነው መቆጥራት፣ እንደተወለድኩባት አገሬ ነው መቆጥራት ድሬዳዋ። ግን ስህተት የሆነውን ስህተት፣ ስህተት ያለውን ደግሞ ስህተት አለ። ለዛ ነው ጃኒ ላይ የወጣው የማልናገረው፣ ይሄን ያህል የሚካበድ ይሄ፣ በቃ በጣም እንዴት ነው ህይወት የሚያጠፋፋ ደረጃ የደረሰ ነገር አይደለም ብዬ በማሰብ ነው። የድሬዳዋ ህዝብ ደግሞ ፍቅር ነው ከትንሽ እስከ ትልቁ ከፖሊስ ከምኑ ፍቅር ናቸው። ፍቅር ነው የሚያሳዩት። አየሽ አንቺ ኦርደር፣ ቤተሰቦቿን ቤተሰቦችሽ እዚህ ናቸው እንደዚህ ማድረግ እንችላለን። ድሬዳዋ አገር ልሄድሽ፣ እስኪ ምን አባሽ አደረግሽ? እኔም ቤተሰቦች ምን ፍቅር አሳዩሽ። የድሬዳዋ ማህበረሰብ ፍቅር ነው የሚያሳየው በፍቅር ነው። አየሽ እኔ እንደ አንቺ መርዝ በሆን ኖሮ ሴራ ስጎነጉኑ ነበር ሴራ ስጎነጉኑ ሀገሬ መጣሁ። ቆይ እኔ እንደዚህ አይነት ሴት አይደለሁ እና ያለው ነገር ይሄ ነው። ወዲ ወዲያ ወሬ ወሬ ወሬው ማቧካትታችሁ ከዚህ እና ከዚህ ስለ ልጅቷ ፎከስ አድርጋችሁ ልጅቷ የምትወጣበትን ነገር የምታደርግበትን ነገር መንገዱን መፈለግ እንጂ እንትና ሄደች፣ እንትና ሄደ፣ እሱ መጨረሻ ላይ ልጅቷ ስትወጣ እንወቃቀሳለን። ማን ሄደ፣ ማን አልሄደ፣ ማን ጠየቃት፣ ማን ደወለ፣ ማን ጻፈ፣ እሱ እንወቃቀሳለን። አሉባልታው ወሬው ልጅቷ ስትወጣ እዚህ ላይ ሆና ሌላ ስትረስ ሌላ ሌላ ነገሮች መጨማመር አንዱን ከአንዱ ማባላት። ይኖ ጋይስ እግዚአብሔር፣ እኔ አሁን አንድ ቃል እኮ ነው የተናገርኩት። እሱንም ላይክ ቤቲን ስላልጠሯት እሱ አስተባብራ እሱ አሰባስባ ገብታችኋል። እዛ ድረስ ሄዳ ለጃኒ የሚቀርባት ከሄዱት መሀል እሷ ናት እና ሁሉ ነገር አርጋ ለምን ለምን ለአንዱ ክሬዲት እየሰጠ ለአንዱ ያ ነው እኔ የተሰማኝ እንጂ እኔ ሌላ ወሬ አላወራሁም። የሆድ ብሶታቸውን በእኔ አምጥተው ሊያነካኩ ከዛ ቤታ እንዲጃ ኖ ኖ ጃኒ ታናሽ በጣም የስንት ታናሽ እህቴ ናት። እንደ ልጅ ነው ማያት። እኔ የምጣለውን ሰው አውቃለሁኝ። እናንተ አሮጊቶች ማህበር ከእናንተ ጋር ጦርነት ፈጥራሉ። ልጅ ናት። እኔ ሊያደርስ በወንድ አንደራረስ በምንድ ባሉባልታ የአሉሽ አሉሽ አንደራረስ ጌመርና ጌማን ትጫወታለች አለቀ። ጌማን ተጫወታ ነው ትታብዳ የምትወጣ ሌላ ነገር ይህን ያክል ከጃኒ ጋር ይህን ያል አውቃችሁ እንዲ እና አይሳካላችሁም።

አኒዌይስ ይበቃቸዋል ከቀጠሉ ይቀጠላል ከቀጠሉ ይቀጠላል የሚቆም ነገር የለም ፍቅሮቼ ማሮቼ ውዶቼ የሚቆም ነገር የለም ከተቀጠለ እንተረትረዋለን እንሄዳለን በሰላም ጃኒን ካለችበት ችግር እንትን ይበላት ደግሞ በጣም የድሬዳዋ ፍቅር ነው እንዳለ ከላይ እስከታች ነው የነገሩኝ ኢቨን ቪዲዮም ልከዋል በጣም በጣም በጣም በጣም በእንክብካቤን የያዟትኝ እግዚአብሔርን ክብር ይገባቸዋል የድሬዳዋ ሰዎች በጣም በጣም ፍቅር ናቸው እና ኤኒወይስ እና ኤኒወይስ ያለው ነገር ይሄ ነው። እኔ እንደውም እዛ እዛ እዛ እዛ ኦኬ ኦኬ ኦኬ የመጨረሻ እዛው እዛው ድሬዳዋ ያሉ ሰዎች ናቸው። ገባችሁ መቼስ እንኳን አይደለም በሀገሬ ላይ ባደግኩባት ሀገር አይደለም ባላደግኩባት ሀገር እራሱ እኔ ብዙ የሚያቁኝ ሰዎች አሉ፣ ብዙ የሚያቁኝ ሰዎች አሉ በሀገሬ ላይ ሳይሆን ያለ ሀገሬ እንኳን ብዙ የሚያቁኝ ሰዎች አሉና ያለውን ነገር የነበረውን ነገር መተው ይነግሩኛል፣ ያስረዱኛል ምናምን። ያለው ነገር ይሄ ነው እኔ ቤቲን ስሟን ስላላነሳኝ ነው። ለምን ለአንዱ ክሬዲት ተሰርቶ ለአንዱ ለምንድን ነው የማይሰጠው? የደበረኝ ነገር ይሄ ነው። ቤቲም ደግሞ አንድ ጥያቄ ነው ሲጀመርም እሷም ላይክ በጣም ቢዚ ነበሩ። ያለው ነገር አንድ ጥያቄ ነው ጀስ የጠየኳትኝ፣ ምን ያስፈልጋል ምን ላግዛችሁ፣ ሀገሬ ላይ መታችሁ ስል እግዚአብሔር ያክብርልን ምንም ያስፈልግ ነገር የለም። በጣም ድሬዳዋ ሰዎች ፍቅር ናቸው፣ ጥሩ ናቸው። በ በቃ የመቻችሁ ብዬ ተውኳትኝ እንዳውም እኔ ባለው ነገር ማለት ነው። ገባችሁ ያ ክሬዲት እንትን ስላላለች ነው። ቢዚ እነሱም በጣም ቢዚ ነበሩ። ቲንክ ለጃኒ ወዲ ወዲያ ስትል ነበር ቤት። ኤኒዌይስ ያለው ነገር ያለው ነገር ይለው ደግሞ ማለት ነው እኔ ምላችሁ ሪከርድ ላይ ምናምን ነው ማየው። መቼ እስከ እንቅልፌ ስነሳ ጉድ ነው እኮ ማነው ዳይቦ ገብቶ ምናምን፣ አሁን ቤት ታብዳል። እኔ ለምንድን ነው ማብደው? እኔ እናት፣ እኔ ዳይቦ ፍቅረኛ ያለብር ወይ ጓደኛ ያለበር ወይ እኔ ጊፍተር ያለበር፣ እኔ ለምንድን ነው እኔ እናት ማብደው? እኔ እኮ ጓደኛ ወይም ደግሞ ማቀው ሰው ሲነካ እንዴ ቃጮ፣ እኔ እኮ ግራ ገባኝ እኮ። ዳይቦ ወደ እኔ መጣ እንዲ ያልኩኝ ዳይቦ ወይ ፍቅረኛ ሆነ እንዴ? ምን ነው ምን ነው እናት ነገር፣ ወደ እኔ እኮ ትንሹም ትልቁም እየተነሳ፣ ቤት ታን ነው እናት የሚጣመዘዝብኝ እንደ። ቤት ታብዳለኝ ለምን ብዬንም ነው ማብደኝ እናት እንኳን በዳይቦ ችግር አይደለም እኔ ይኸው እነዚህ እነዚህ የሚያካክሉ ኩንታል ኩንታል አሮጊቶች ራሱ እየተጋፋው ጦርነት ውስጥ ገብቼ ራሱ እኔ አልከበደኝም የኔ እናት እንኳን ላብድና ልጮ ምን እዳ መጣብኝ ምን አግብቶኝ እንዴ ምን አግብቶኝ እንዴ ምን አጋ እኔ እኮ አንደኛ እንደውም፣ እኔ አስቡ የጓደኛ ልክ ስለሆንኩ እንጂ ዳይቦኮ በእሷን ጋር ስቴክስት ሲጽፍ ስላላገናኘ ምንድነው አላገናኘችኝ ምናምን ብሎ እኮ እያወጣ እየፖሰተ ሲሰድበኝ እንኳን ቦታም አልሰጠውትኝም ግን ያው ዲቦራም በዚህ ልክ ጓደኛዬ ስለሆነ ከጎኗ አልቁም እማይሆን አግባብ ያልሆነ ነገር እየተናገረ ነው በሚል ነው እንጂ ዳይቦን እኔ ተው ወይም ደግሞ ሀሳብ የምሰጥበት እንጂ ባሪ አይደል? ጓደኛ አይደል? ጊፍተሪ አይደል? ምን አገባኝ እኔ እኔ ምንጨረጨረው ምጮ ምናደደው እንዴ ነገሩ እኮ ተረስቶ፣ ጋይስ ወደ እኔ ነው እኮ ነገሩን ያዞሩትኝ። እዮ ዳቤ ቁጭ ብለምናል ኮመንቱ ዳ ቤታሁን ታብዳል። ለምንድን ነው ማብደው? እናትዬ ጊፍተሪ አይደለ አንቺ እያበድሽ ኪንግ ዳይቦ እያልሽ ዙሪና ጊፍት ይስጥሽ፣ እንጂ እኔ ቤታዬ ክብሬን ማንነቴን ነው ስሜ የማይጣፍጣቸዋል። ክብሬን ማንነቴን እምወድ ሴት ኪንግ እያልኩ እየዞርኩኝ ለአንድ አንበሳ እና ለሁለት አንበሳ ብዬ ማብድ መሰለሽ? ሰጪ እንጂ እኔ ለመቀበል በቂጥ መልስ ወይም ማጎበድ እላለሁ። ግን ጓደኛ ስለሆነ ማንም ሰው ጓደኛችሁ ሲሆን አጠገባችሁ ሲሆን አላግባብ ሲነካ አላግባብ ሲሰደር ተውብ ብላችሁ ትደረባላችሁ ወይ ትናገራላችሁ።

ይደረግ መሪጌታ ጌታ ይሁን እያላችሁ ብሉ። በደንብ አድርጌ ነው እንትመላችሁ እና እኔ በዳይቦ ጉዳይ ለምን አንበሳ አይደለም? ለምን ቂጣች ውስጥ አንበሳው ራሱ ከነጎፈሩ እየዘለለ ለምን አይገባም? እኔ ምን አገባኝ? ጊስተሪ አይደል? አምስት ሳንቲም የማይሰጠኝ ሰው ጓደኛ ያለነ ሰው የማውቀው በዲቦራ፣ እኔ ምን አግብቶኝ እኔ እናት ምን አገባኝ? ከነ ጎፈሩ አንበሳው ጅግድፍ እያለ ጅግድፍ እያለ ቂጠሽ ውስጥ እንደዱ ለምን አይገባም? ምን አገባኝ እኔ ቤታዩ? ምን ለእኔ እኮ አይደለም። እኔ እናት ጓደኛዬ ስለሆነች ስለተነካች እንጂ ደግሞ ጭራሽ ዜና ተሰራብኝ። ስሙኝ ብቻ ስሙኝ። እኔማ ስም ይጣፍጣል እኮ አንዷ አላያችኋትም። አንቺ ቤታዮ ትሰምኛለሽ አለችና፣ ጋይስ ይህን ቅባት መግዛት የምትፈልጉ ሰዎች ካላችሁ ገርጂ ላይ ህንፃ 15 ላይ ከቁጥር 16 ይገኛል። ሰምታችኋል። ግን በቃ ማጣፈጫ አኳረጉኝ፣ ቤታዮ አንቺ ቤት ባለፈ ያልሽኝን ነገር ብላ። እኔ ደግሞ ምን ልትሰድበኝ ነው ደግሞ። እቺ ማናት ከየት መጣችሁ ቢላሉ ጋርጅ ህንፃ ላይ ቆንጆ ጸጉር የሚያሳድግ ከነጫ ጋሩ ቡፍ የሚያረክባት አለን። በመድኃኒዓለም እንድትመጡ በቃ እኔን እኮ እንትን አደረጋችሁ የማስታወቂያ መስሪያ። አንዷን ደግሞ ስሙ አንድ ቀን ነው ችን ልጅ የተናገርኳት መድኃኒዓለም ያሳያችሁ ዜና ሰርተዋል። መድኃኒዓለም ያሳያችሁ አቤት አቤት፣ ሁሉ ዘገባ ሁሉ እየተሰራብኝ ነው እንዲያው መድኃኒዓለም ያሳያችሁ መድኃኒዓለም ያሳያችሁ እኔ ያልኩት መላጣሽ ባልሽ ባልሽ መላጣ ላይ ቁጭ ልበልበት። እንጂ አንድ ቀን ነው ቃል ኪዳን የምትባል ጋዜጠኛ አልሄድኩባት፣ እሱንም ምንድን ነው አንዲቷ መጣ ቤታዬ፣ ቃል ኪዳን የምትባል ጋዜጠኛ ምን አርጋሽ ነው በአሽሙር ሰደበች ስትሉ፣ ማናት አላቃትም። በፍለጋ ፎቷ ተፈልጎ ተገኝቶ አየኋትኝ። ካየው በኋላ ደግሞ እሺ ምንድን ነው ብዬ የተላከልኝ ሪካርድ ላይ ሳዳምጥ እኔ ስሰደብ እየሳቀች ስታሽሟጠት አየው። ከዛ በኋላም ስሰደብ አየው። ከዛ ስታሽሟጠጠኝ አየውኝ።

ቃልዬ እኔን አሁን እናትዬ እንዲሁ ዝም ብለሽ ሰባተኛ ላይ ዞር ዞር ብትይ እኔን እኮ ተወልደኛለሽ። ቃልዬ ነኝ ፍቅር ወድሻለሁ። ሙአይ ላስቲክ የያዘ ሰው አምስት ሺህ ነው የሚቀጣው ተብሏል። ይቅርታ። ማዳበሪያ ነገር ተሸክመሽ ሰባተኛ ላይ ዞር ዞር ብትይ ቤታዬ የምታረግ ሴትዮ ያላቻ ጋብቻ ቤታዬ የውሸት ዜና ይጣራል። ይሄ ነገር በፍርድ ቤት ይታረ። ሰው በንዴት ሳት ብዙ ነገር ይላል። ምን አባህ አገባህ አለቅላቂ፣ አቃጣሪ አንተ ራሱ አንደኛ። የታባህ ቤት ታጸዳለህ? የታባህ ምግብ ትሰራለህ? የታባህ ወተክ ለሴት ሰርተህ ትገባለህ? አለቅላቂ፣ አለቅላቂ ጋዜጠኛ ብዬሽ ልሆን ይችላል እላለሁ። ሰው ከተነካ ብዙ ነገር ይችላል ሊል ይችላል። ጎፈር ይሆን ሰውዬ መላጣ አላደርገው ይችላል ከተነካው፣ ከተነካው ቀጠን ያለችው አንቺ ቦርጫም ሸረሪት ልላት እችላለሁ፣ ልላት እችላለሁ። ጊዜው ነው

ደግም ደም ብታደረግ ሁለት ልጅ ነን ከአባቴ ሴቶች አለ ነው። ምን አለ ምን አለ ቶሎ ቶሎ እየተኛ ከእንደኔ አይነት ልጅ ብትሆን ስራ ስራ እያልክ፣ አይ አይ፣ ጋሾናስ ጋሾናስ፣ ትክክል አልሰሩም። አሁን እኔ ቤታየ በማሬት ተጠቀለለ መርዝ ወርውራጣ ነች። እንደውም እኔ ቤታ በመጮ ሆነው እንጂ የምታወቀው መርዝ እባብ ናት። አልባልም ቃላቶቹ አጥንት፣ ቃላቶቹ አጥንት እንደሚሰብሩ እንኳን ነገራችሁኝ አላቅም ነበር። ለፍላፊ እብድና ለፍልፋ ትናገራለች፣ ምንም አታመጣም ነበር የምባለው። በማር የተለወሰ በጆንያ የተያዘ መርዝ ወርውራጣ አለች። እግዚአብሔር ያሳያችሁ፣ እንዲህ መድኃኔዓለም ያሳያችሁ። እዚህ ጉድር ጉድ ወይ ተመሳስሎባቸው ነው፣ ወይ ፊንገር ሾን ከቤታ ሾ ጋር አመሳስሏቸው ሊሆን ይችላል። እኔ አሁን ስለ ትዳር እኔ አሁን ቤታ ምን ቆርጤ ምን አገባኝ? ለምን ማግባት አይደለም መላጣው ላይ ለምን እንደዚህ ዳንኪራ ወይ ደሞ ለምን እኔ ምትሆን ቀመም ቀመም አድርጌ ውርውር አድርጌ የራሶች አታሉ ቃል ኪዳ የምትባሉ ጭራሽ ዛሬ አቅዳችሁ ቆይታችሁ መጣችሁ ዜና ዘገባ ሰራችሁብኝ። አላሳዝናችሁም? ወይኔ ግን እንዲህ እቁብ ልትጥሉ ስትሉ መሀል ላይ ቤታ ትጠራለች። አንቺ ቤታ ባለፈው ይተናገሹ ጋይ ስለ ሰባት እቁብ ገብተናል። ይህንን እቁብ የምንበላው በአመት ነው ተሰባስበን፣ የሚበላው በአመት በአመት ነው የሚወስደው። ይመጣል ደግሞ ማለት ነው ቤታ በጣም የምጠላት ልጅ በጣም የምጠላት ልጅ ይሉና ምልትሉ ነው ስትሉ ህንፃ ፎቅ አስራ ስድስት ላይ ቆንጮ ቆንጆ ቆንጮ ቀሚሶች እየሸጥን ያለ ነው። እባካችሁን በስልክ ቁጥራችን ነው ቅመም ማድረጋችሁኝ፣ በቃ ቅመም። አሁን የሁላ ሰዓት ቆይታችሁ ዜና የሚሰራብኝ ሰው ነኝ። እንዲያው በፈጣሪ ዘገባ የሚሰራብኝ ሰው ነኝ። ኔ እንዲህ አንጫጫለሁ እንዴ ወይኔ አባቴ ይህን ጉዳ ላይ አንተ ሶሻል ሚዲያ ይቅርብሽ፣ ይቅርብሽ ማንን አስከብሮ ያውቃል ትላለቅ። እኔ እህት፣ እኔ ልጅ፣ እኔ ወዳጅ፣ እኔ ማንኝ ብቻ እያንጫጫውልን ነው የምገኘው። ማ አንድ ቤት ታለ ብቻዋ። እስኪ እስቲ ተመልከቱኝ ግን እግዚአብሔር አድንቁኝ። ብቻይን እኮ ነኝ። እኔ እኮ ማለት ወዳጆች አላችሁ ግን ማለቴ ብቻይ ነው እንደዚህ ማውራው። ገስት ሰው አላስገባ፣ በላይ ሰው አላሳማ ወሪ እንዴ አልፈተፍት ወይ ቤታ። ተወልደሻል ግን ተወልደሻል ተወልደሻል የማንም የባህር ባህር ላይ ቁጭ ብሎ ካሮት የሚግጡ ሁሉ እየተነሳ የሚናገረኝ አሁን እኮ ማጣፈጫ ቅመም አረጉኝ እኮ። እቃ ልሸጥ ያላችሁ ሰዎች ቤታን አስገቡ። እንፈልግሻለን። አትፈልጉኝም እንጂ ብትፈልጉኝ የማይኖረው የአሮ የማት አሮ ጌጥጌጣቸውን ዘንበጥ ዘንበጥ እያደረጉ ሲወሩኝ፣ አረባካችሁ በመድኃኒዓለም ሞፈሯናትው አንድ ፍሬ ልጅ ናት፣ ገለልበሉ ብትሉ ይሄውላ ባልደረሰብኝ የፓርላማውንስ ደግሞ የፓርላማውን ስሙ የፓርላማውን ስ የፓርላማውን ደግሞ እንደ መከራ እኮ ሀይቤ ታየ ቅመም ቅመም የኛ የፓርላማው እንደ ጭራሽ ፓርላማ ላይ የማስገብቶኝ ስሙኝ ብቻ አሁን ይሄንን እስኪ እኔ አሁን ይመጭ ቀኔ ተናገር እኔ ቤት አይደለውም። አሁን የምትሰማት እኔ ቤት አይደለውም። ጋይዝ ድምፅ ይመሳሰላል። ጭራሽ ጭራሽ ጭራሽ ፓርላማ ውስጥም ምን ውስጥም የሆነ ወኪል ውስጥም አድርገውኛል። ስሙኝ ጉድ በላ አልሰማችሁ።

አልልም ተቆንጥጫ ያደኩነኝ ታፋይ ስር አሁን ታፋይን እንዳለ ብታዩ የፃልጅ ደብተር ነው የሚመስለው ይሄ ስዕል ደብተር ቡጨርጭር ብሏል ከመን ቆንጠጤ አንሳር ቆንጠጥ ተደርጌን ያደግኩትኝ ጭራሽ ቤታናትቺ ኧረ አባቴ አምላክ ወይ እንደው እኔ እንደዚህ ለቲክቶክ ማህበረሰብ ስል የት ልሂድላቸው የት ልሂድላቸው በአሩም በፈሱም ነው በአሩም በፈሱም እና ወዳጆች ወገኖች፣ ቢዝነሳችሁ የተዳከመባችሁ ሰዎች ካላችሁ፣ ወሬ የጠፋባችሁ ቪዋቸው የተመታ ካለ ቤታን አስገቡ። ደግሞ አሁን የሰሞኑን ያመጡት ፋሽን ማለት ነው። እንደው እንደው ግን እኔ እግዚአብሔርን እኔው የምጠላ ልጅ ነኝ እስካሁን። እናውራ እስኪ እናውጋ፣ ቆይ እንደው ዩቲዩብ ላይ ወሬ ቢወራ ጦሩ ጦሩ ነበር፣ ግን እዚህ እኔ እኔው የምጠላ ሰው ነኝ። እንደው ፖለቲካ ባይኖራውን እኔ የምጠላ እኔ ቤት ታዬ እኔ ቤታይ ግምጥ ተደርጎ ራሱ እየበላችሁኝ አልጠገብኩሽም የምባል ሴትዮ ጌመሮቹ የሚገቡ የሚገቡት አንቺ ጋር ጌመሮቹ የሚገቡት ቪው ፈልገው እንጂ በጣም ነው የሚጣሉሽ። እኔን እኔን ጉድማን ጉድ የሆነች ፊት መታ የትየትዬ ጨረ ጨርፌ የጠላ ቤት አሳ የምትመስል ሴትዮ መታ ፊት ለፊታቸው እንዲጌ ማብራ እየተጫወተች እያዘበዘበች የድህነት ማማ ላይ እየወሰደቻቸው አብራ እየተጫወቱ፣ እኔ ቤት ታፍልቅ ልቋል። እኔ አሁን የምጠላ ሰው ነኝ። እያፍለቀለሁ ጌመሮች ቢመጡ ከሁሉ ተግባብቼ እያስካካው እየሳቀን የምጫወት ሴትዮ ቤታን ለቪው ብቻ ነው የሚፈልጓት። ኧረ ሼም ነው ሼም ነው። አልጠገብ መድሃኒዓለምን አልጠገብ እንዴ! እኔ እኮ ያለው ጌም ሲጫወቱ ሰነፍ ተማሪዎች ናቸው የሚገቡት ሶስተኛ ክፍል። እንዴት ነው ይሄ እስከ ሶስተኛ ፔሪድ ድረስ ተብለው የሚተኙ ሰዎች አሉ አይደለ? ፉል በልተው እንደዛ ነው የሚገቡት። ከነሱ ጋር ከሚጫወቱ ከቢታዬ ጋር ቢጫወቱ ጌመሮች አንደኛ ያዋጣቸዋል። እንቅልፍ አይመጣም። በደንብ አብሬ ያሸቃቅላቸዋለሁ። እንጩሃለን፣ እንስቃለን። የትኛው ጌመር መጥቶ ነው እኔ ጋር ድብር ብሎት እየጠለን ቪዋላት እያለ የሚያየው? ኧረ ተው መድኃኒዓለም፣ አንዳንዴ የሚገባኝን ነገር አትውሰዱብኝ። የእኔ ሙድ ወስዳችሁ እኔ እኮ ምንም እኮ አላልኳችሁም እኮ። ሙዴን እኮ ወስዳችኋል እኮ። እኔ አሁን ራሴን ሳየው እኔ ባልገባ ይሻለኛል። እኔ አሁን ላይ ባልገባ ቅር እንዳይላችሁ የእኔን ኮፒ የሚያደርጉ ሰዎች ስላሉ ቤታ ዛሬ አልገባችም። ቤታ ሱሴ የት ነሽ እንዳትሉ፣ ራሴ በሀይ ኮፒ ኮፕ ይዛዛው እያየሁት እኮ ነው። ሶፋ ላይ ተቀምጦ ቀይ ጋቢ ተለብሶ ያለው ዞር ስን ሌላ ቤት ታይ ቦንቦሊኖ እየገመጠች ሌላ ቤት ታዬ። ይሁን ራሴን በአራት ቦታ ተከፋፍያ ያዋል። ስለዚህ አይክፋችሁም። እኔ ቤት ታዬ ብጠፋም የኔ ያሉ ተከታዮች ልክ እንደኔ የሚያወሩ ራሴኑ ከዛ ድሞ ትጠሉኛላችሁ። የራሴ ሙድዮ ትጠሉኛላችሁ ደግሞ ከዛ

አንቺ ታውቂኛለሽ። ምክንያቱም አወቅሽን ያወቁትኝ አሽሙሩ ላይ ስትስቂ ምናም ስትሳለቂ ስላየው ነው። መጥተው ስለነገሩኝ ላይቭ ላይ ተነገረኝ። ተመልከቱ፣ እግዚአብሔር ያሳያችሁ። ላይቭ ላይ ቁጭ ብዬ ቤት ታውቃልዬ፣ ጋዜጠኛዋ አሽሟጠጠችሽ ብላችሁ ገስት ላይ መታችሁ የነገራችሁኝ እናንተ። አላቅሽ ፎቶች ተልኮ አይቼሽ እና የእኔ ቆንጆ ሆድ ካስባሰሽ እንድትከፊ ካረኩሽ ይቅርታ።